በማዕከላዊ ኢትዮጵያ ክልል ብልጽግና ፓርቲ ቅርንጫፍ ጽህፈት ቤት የፖለቲካና አቅም ግንባታ ዘርፍ ኃላፊ አቶ ይሁን አሰፋም ስልጠናው በየደረጃው የሚገኙ የፓርቲ አመራሮችን ያካተተ ሲሆን ከዚህ ቀደም የተሰጡ ስልጠናዎችን ከመዳሳስ ጀምሮም ትንተናዊ ክህሎት ለአዳጊ መርነት በሚል መርቃል ተጨባጭ የመርነት ሚናን መወጣት በሚያስችሉ አጀንዳዎች ላይ ትኩረቱን ያደረገ መሆኑን ገልጸዋል። ፓርቲ ተቋም ግንባታ ለላቀ እምርታ በሚል መሪ ቃል ነው ስልጠና እየተሰጠ ያለው። የብልጽግና መሪዎች በየጊዜው ራሳቸውን እያበቁ ከነባሪያዊ ሁኔታ ጋር እያስተሳስሩ መሄድ እንዲችሉ ማገዝ አስፈላጊ ነው። ሊሆን የሚገባው ተጨባጭ የመሪነት ሚናውን መወጣት በሚያስችል መንገድ ሁኔታዎችን መተንተን በሚችልበት አግባብ የሁኔታ ትንተና ለአዳጊ መሪነት በሚል ሁለተኛው ርዕስ ነው። በፓርቲው መመሪያዎች መተዳደሪያ ደንቦችና የአሰራር ስርዓቶች ላይ ያተኩሩ ስልጠናዎች እንደሚሰጡ የጠቆሙት ኃላፊው የፓርቲውን ራዕይ በጥልቀት መረዳት በሚያስችሉ ጉዳዮች ዙሪያ መወያየት አስፈላጊ ስለመሆኑ አመላክተዋል። የስልጠናው ዋና ዓላማ የአመራሩን አቅም መገንባት ነው ያሉት አቶ ይሁን፣ በየደረጃው የሚገኙ አመራሮች አገልጋይ መሪ መሆን አለባቸው ብለዋል ። በሀያ አስራ ስምንት የ ከተስፋ ብርሃን ወደሚጨበጥ ብርሃን በሚል ነው ግብ የተቀመጠው። ሀያ ሀያ ሶስት ደግሞ የአፍሪካ የብልጽግና ተምሳሌት በሚል ግብ ተቀምጧል። በሀያ አርባ ደግሞ በዓለም የብልጽግና አርአያ ሆና እንድትወጣ አድርጎ መስራት ተገቢ ነው በሚል እነዚህ ህልሞች ተቀምጠዋል። ወደ ክልላችን ስንመጣ ደግሞ ሶስት ቁልፍ ጉዳዮች አስቀምጠናል። አንዱ ክልላችን የብልጽግና ተምሳሌት መሆን አለበት። ሁለተኛው ክልላችን ሁለንተናዊ ተሞክሮ ማዕከል መሆን አለባት። ሶስተኛው የተረጋጋና ሰላማዊ ክልል መገንባት ነው። እነዚህን ግቦች በተጨባጭ አውቆ ተገንዝቦ ወደ እነዚህ ግቦች ስኬት የሚወስዱ መንገዶችን በደንብ ለይቶ አመራራችን መላውን ህብረተሰብ አነቃንቆ እየመራ ያለበት ሁኔታ ላይ ያሉ ጉዳዮችን በደንብ ፈትሾ ጉለቶችን እየሞላ የአመራር ክሎቱን በየጊዜው እያበቁ እያሳደጉ መሄድ አስፈላጊ ስለሆነ ይህ ስልጠና ተዘጋጅቷል። ይህ ስልጠና ዋና ዓላማ የአመራሩን አቅም መገንባት ነው። አቶ ይሁን አክለውም በክልላችንም ሆነም በሀገራችን ተግባራዊ እየተደረጉ የሚገኙ የተለያዩ ከተረጂነት ወደ ምርታማነት ለመሸጋገር የሚደረጉ ኢንሼቲቮችን ውጤታማ ማድረግ እንዲቻል ጎታች አመለካከቶችን በመታገል ለተሻለ ውጤት በቅንጅት ሊሰራ እንደሚገባ አመላክተዋል። ተረጂነትን በመጸየፍ ይሄ የሉዓላዊነት አጀንዳም እንደሆነ ጨምሮ በሚገባ ተገንዝቦ ወስዶ ተግባራዊ እያደረገ ያለበትን ሁኔታ ስንመለከት በጣም ሰክሰስፉል የሆነ ተግባር ፈጽመናል ብለን ምን ወስዶው አጀንዳ ቢኖር ከተረጂነት ወደ ምርታማነት ሽግርግር የምናደርግበት ነው። በዚህ አመት 65 ፐርሰንቱን እናሰናበታለን። ተመርቀው ራሳቸውን ይችላሉ። በሚቀጥለው አመት ደግሞ ቀሪ 35 ፐርሰንት አሉ። እነዚህ የተለያዩ የላይቭ ልሁድ ፕሮጀክቶች ተቀርጾ ተግባራዊ እየተደረጉ ነው። ይሄን ማዕከል አድርጎ ወደ ስራ የሚገቡበት ሽግግር የሚያደርጉበት ነው። በሁለት አመት ውስጥ እናሻግራለን ብለን እናስቀምጥ ያስቀመጥነውን ግብ ማሳካት የሚያስችል ተጨባጭ ውጤት እንዳለ ያየንበት ነው። ሌላው ከፍራፍሬ ልማት ስራ ጋር ተያይዞ 30/40/30 የሚባል ክልላዊ ኢኒሽቲቭ አለ። ይሄ ኢኒሽቲቭ እጅግ በጣም ውጤታማ ነው። በርካቶችን ተጠቃሚ ያደረገ ነው። ማዕከላዊ ኢትዮጵያ ክልል የሚታወቀው በመረጥበት ነው። ቀድሞ አላስፈላጊ የሆኑ በዛፍ የተሸፈኑ ቦታዎችን መንጥሮ በሙዝ በቡና በፓፓያ ወደ መሸፈን የሄደበት እሳቤ ለውጥ ጭምር የመጣበት ነውና ስለዚህ ይህ በጣም ሰክሰስፉል ነው። ሌማት ትሩፋት አለ በጣም ሰክሰስፉል ነው። ጥሩ በሆነ መንገድ እየሄድ ያለበት አግባብ አለ። አረንጓዴ አሻራ ስራችንም ጥሩ ነው። በትምህርት የተጀመሩ ንቅናቄዎች አሉ። በጤናው ዘርፍ የተጀመሩ የንቅናቄ ስራዎች አሉ። እነዚህ ንቅናቄ ስራዎችን አመራራችን ንቅናቄ ስራውን ያስተባብራል። በንቅናቄ ስራ ውስጥ ደግሞ አመራር እየበቃ ይመጣል ማለት ነው። ዋናውና ትልቁ የእኛ መለኪያ የህዝብ ተጠቃሚነት ነው። በክልል ውስጥ ያለው ህዝብ በሙላት ተጠቃሚ ሆኗል አልሆነም ነው ይሄ ወደ ሁሉም ህብረተሰብ ክፍል ተደራሽ ሆነዋል አልሆነም የሚለው ነገር ላይ በደንብ አድርጎ ማየት ስለሚፈልግ አንዱና ትልቁ በደንብ በቀጣይም ትኩረት አድርገን መሄድ ያለብን በንቅናቄ አጀንዳዎች አፈጻጸም መካከል ያለ ከአጀንዳ አጀንዳ ያለ የተግባር አፈጻጸም ያለመመጣጠን ይታያል። ሁለተኛ ከአንድ መዋቅር ሌላኛው መዋቅር ላይ ያለው የተግባር አፈጻጸም ያለ መመጣጠን ይታያል። ይህንን በአፈጻጸም ደረጃ እንዲቀራረቡ ማድረግ እንዲመጣጠኑ የማድረግ ጉዳይ ላይ የመሪነት ኃላፊነት ይጠበቃል ማለት ነው። ያነጋገርናቸው የስልጠናው ተሳታፊዎችም በበኩላቸው ፓርቲው በተለያዩ ጊዜያት አመራሩን በማብቃት ለሀገሪቱ ሁለንተናዊ ለውጥ አገልጋይ መሪን ለመፍጠር በሚያደርገው ጥረት የድርሻቸውን እንደሚወጡ ተናግረዋል። የሕዝብ ተጠቃሚነት ላይ ለማድረስ ርብርብ እያደረግን ያለንበት ሂደት አለ። አሁንም ከዚህ ስልጠና የምናገኘውን ስንቅ ሰንቀን የህዝቡን ተጠቃሚነት ሊያረጋግጡ የሚችሉ ኢኒሼቲቮችን እስከ ታች ድረስ እንዲወርዱ በማድረግ እኔም የበኩሌን እወጣለሁ። ተቋም ግንባታ ላይ የምንሰራቸው ስራዎች ጠንካራ መሆን አለባቸው። ምክንያቱም ተግባራቶቹ የተደራጁ፣ የተቀናጁ እንዲሆኑ እና የህዝቦችን ጥያቄን የዜጎችን ጥያቄ ሊመልስ የሚችል መሆን ስላለበት ከስልጠናው አንጻር ትልቅ ትልቅ ፋይዳ ያለው ማለት ነው። ከተጀመረን ሁለተኛ ቀኑን የያዘው የስልጠና መድረኩ ትንተናዊ ክህሎት ለአዳጊ መርነት በሚል ርዕሰ ጉዳይ ላይ አትኩሮቱን ያደረገ ሲሆን በዚህ ጽንሰ ሀሳብ ዙሪያ አመራሮቹ የጋራ ውይይት አድርገዋል።